የዛኔ እቤት ውስጥ እንዳለ አቃጠላል። እንዳትነሳ ርጌ የኔ ንግስት ናታንና ኤፍራታ በጣም ነው የሚያሳዝኑት። እንግዲህ ሀፌት የናታን የሆነ ነገር ሁሉ እየወሰደ የናታንን ልብ መስበር ነው ዓላማው። እንግዲህ ቀደም ሲል ሀብት ንብረቱን ወስዱት ነበረ። አሁን ደግሞ የሚወዳትን የሚያፈቅራትን ፍቅረኛ እንግዲህ ናታን ሰው ገሏል ብሎ በማስፈራራት እንግዲህ የራሱ አድርጓታል። ታዲያ ኤፍራታ የማትወደው ሰው ጋር ሲነካት እንኳ ቅፍፍ እያላት ይህን ሁሉ ዋጋ እየከፈለች ያለችው ናታን እንዳይታሰር ብላ ነበር። ነገር ግን ኤፍራታ እዚህ ጋ ትልቅ ጥፋት አጥፍታለች። ናታን ታስሮ እስራቱን ጨርሶ እስከሚወጣ ብጠብቀው ይሻል ነበረ። አንደኛ ሀፌትን አላገባ ነው ስትለው ልቡን ሰብረዋለች። ታዲያ አሁን ላይ ሀፌት ጉራው አላስቀመጠውም። ነገር ግን ኤፍራታ የራሷን መስዋዕት አድርጋ ናታን እንዳይታሰር ስትል ያንን የተረገመ ሰውዬ ብታገባም፣ አሁን ላይ ግን ማንም የተረዳት ሰው የለም። ሲቀጥል እንግዲህ ገነት በጣም ታሳዝናለች። ቤዛ ተፈታለይ። ቤዛ፣ ጽወን፣ ሉሊቱ ነው ደግሞ እንግዲህ አንድ ላይ ሆነው ገነትን ለራሱ ሊያሳብዷት ነው። ብቻ በጣም ከባድ ነው። አሁን አሁን የሀረግ ድራማ በጣም ሊያስጠላይ ነው እንዴ! እንዴት ቤዛ ወንጀለኛ ሆና እንዴት መለቀቅ ነበረባት? ሁለተኛ ነገር ደግሞ አሁንም ቢሆን ሶስቱ እያሉ ያሉት በተለይ ጽወን እያስመሰለች ነው ወይንስ ደግሞ እውነት ያቺ የድሮዋ ጽወን ተመልሳ ነው? አልገባኝም። በቃ ኤፍራታን ለመግደል ሁሉ አሁን ላይ ቆርጣ ተነስታ፣ ወንድሜ ዳግም እንደዚህ ኩኖ ባየው ወንድሜ ዳግም እንደዚህ ኩኖ ባየው እገላታለሁ ኤፍራታን እያለች ነበረ። እናም ታዲያ ሀረግ ድራማን ክፍል ስልሳ አምስት ዛሬ የተለቀቀውን እንዴት አያችሁት? እኔ ናታን እና ኤፍራታ እያዘኑ እያለቀሱ ስለነበር ብዙም የሚያስደስት ነገር አላየሁበትም። ነገር ግን ደግሞ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርጎ ሀፌት አላማና እቅዱ ከአሁን በፊት ኤፍራታ ከናታን ጋር ምንም አይነት ግንኙነት እንዳልነበራት ያውቃል። ታዲያ እንግዲህ አግቷት በነበረ ሰዓትም ማንም ሰው አልነካትም ነበር። ታዲያ አሁን ላይ ሀፌት አላማው ኤፍራታ አብሮ አድሮ ቪዲዮ ቀርጾ ለናታን ሊልክና ናታንን ለማናደድ ነበር። ታዲያ ግን ናታን ሰክሮ በመጣ ጊዜ ኤፉዬ ደግሞ ከምትወደው ከምታፈቅረው ከምትሳሳለት ፍቅረኛዋ ጋር አብራ አድራለይ። ታዲያ ሀፌት አሁን ላይ ምን እንደሚል ምን እንደሚወጣው የምንሰማ ይሆናል። ብቻ ግን ግራ እየተጋባሁ ያለውት የቤዛ ከእስር ቤት መውጣት፣ ሀፌት በዚህ ልክ ፖሊስ ጣቢያውን በቁጥጥሩ ስር አውሎታል ማለት ነው። ሲቀጥል እንግዲህ ቢኒም ሆነ ዳጊ ምን ማድረግ እንዳለባቸው በጣም ግራ ገብቷቸዋል። እንዴት አድርገን ነው ኤፍራታን ከዚህ ሰውዬ የምናላቀቃት? በምን አስፈራርቷት ነው እያሉ ይገኛሉ። ሆነም ቀረም ግን ኤፍራታ በሰርጉ ቀን አትገኝም። እንግዲህ ሉሊትም ለሄዋን እንደሰጠቻት ሰማችኋት? ለምንድን ሙሽራይቱን አናግታትን ብላታለች። ታዲያ አሁን ላይ በእርግጠኝነት ኤፍራታ ወይ ትታገታለች፣ ወይንም ደግሞ ሀፌት የሆነ ነገር አድርገው ሰርጉ እንዲቀር ያደርገዋል ብዬ ተስፋ አደርጋለሁ። ለማንኛውም ግን ሀረግ ድራማ ኤፍራታ እና ናተን ስቃያቸው መከራቸው እጅግ በጣም በዛ በዛ። የምሬ ነው እንዴ ተዋቸው፣ ተፋቷቸው ልጆቹን ሌላ ሰው የለም። እንዲህ ቤዛ በአሁን ሰዓት እጅግ በጣም ደስተኛ ናት። ምክንያቱም የምትወደው የምታፈቅረው ፍቅረኛዋ አሁን በእጇ ለማስገባት እየተ